ሰላም እንዴት ናችሁ? ደህና ናችሁ? ምንጣፍ እንደጀመርኩ ግን ስንቶቻችሁ ነው የምታውቁት! አንድ ትልቅ መስጊድ ጨረታ አቅርቦልናል። እና ከጨረታው ላይ ተሳታፊ ነኝ እማሸንፍ ይመስለኛል። ምክንያቱም አንዱን ወረቀት ትናንትና መተው ስላስፈረሙኝ ማለት ነው። ያው እኔ ብዙ ጨረታዎች አሸንፋለሁ እና የካሬ ቆንጆ ቆንጆ ምንጣፎች ስላስገባው እንድታዩልኝ ነው። ከለሮች በጣም ብዙ አይነት ነው ያሉኝ። ነገር ግን እቺን ደግሞ መሸጥ ፈለኩኝ። አራት ሜትር በአራት ሜትር ከግማሽ ነው። ይሄ ጀርባው ነው። ይሄ ከፋርጋው አያችሁት። ውስጡ ቀይ ዶቃ ነው። ባለ አበባው ነው። ይሄ ቆንጆ ምንጣፍ ነው። ይኸውላችሁ፣ ይሄ ጀርባው፣ ይሄ ጀርባው እና አራት ሜትር አራት ሜትር በአራት ሜትር ለሆነ ሰው ሳሎናችሁን ወይም አራት ሜትር በአራት ሜትር ከግማሽ ለሆነው ሳሎን ቤታችሁ ይሄን ምንጣፍ ሙሉ የካሬ የሚቆረጠው ነው። ነገር ግን ደረጃ አንድ የሚባለው ነው እና አልቋል ለማለት ፈልጌ ነው። አሁንም ለአንድ ከስተመር ይህንን ልቆርጥላቸው ነው። አራት በሰባት አንሹቴ አንሹቴ የሚሄድ ይሄ ልቆርጠው ነው እና እኔ ያቀረብኩት ከጨረታ ውስጥ ያው እዛ በኋላ ደግሞ ይሄኛው ነው ያቀረብኩት ይሄኛው ሁለተኛው ማለት ነው። ይሄና ይሄ በሁለቱ ነው እንትን ያልኩት። ከዛ በኋላ ግን ይሄም አለኛ። ይሄ ለወንዶቹ በዚህ ያውላችሁ ሶስት የወንዶቹ መስገጃ ሶስት እንደዚህ አቅርቤላቸዋለሁ። ወይ በዚህ ከለር እራሱን ለሴቶች ደግሞ እንደ ሀሳብ ብዬ ይሄን አንድ አቀርብ ያለሁኝ፣ ይሄን ደግሞ አንድ አቀርብ ያለሁኝ። ስለዚህ ይሄን እንደምታዩት ያው አንድ ሽግ እዚህ ጋር አለ፣ አንድ ሽግ ያው ከታች ይዋል፣ አንድ ሽግ አንድ ሽግ ደግሞ ይዋል። ስለዚህ እም ታሸንፈ ያለሽ ሁና ምን በለኝ አቀርብ ያለሁ። ስለዚህ አሸንፈለሁ። ተዚላቹ ቆሼ ወረዳ ኢንዱስትሪ ኮሌጅ የሆነ ጊዜ ቃ አሸንፌ። ስለዚህ በቃ ይሄ ያሁን ሱስ ወለብኝ መሰለኝ፣ ደስ ይላል። አንድ ላይ በሚሊዮን ስለሚጫንላችሁ ቃ እንደዚህ አይነት ትዕዛዞች ኢቭን ጨረታው ላይ ግዴታ ጥቅም አይደለም። ጥቅም ራሱ ባታገኙ ጨረታ ከተሳተፋችሁ አንዱን ጨረታ ካሸነፋችሁ ሁለትና ሶስተኛውን ጨረታም ወደ እናንተ ነው የሚመጣላችሁ። እዛሁን ብዙ ኢንዱስትሪያል ኮሌጅ ላይ የተሳተፉ ሰዎች ማቴሪያሉ ከየት ነው የሚለው ነገር የተንቢ ሱቅ ነው የሚለው። እና ብዙ ሰዎች እንትን ብለውኛል፣ ሰፖርት አድርገውኛል በዛው ልክ እና ይሄም በዛው በኩል የመጡ ናቸው። ይሄም ጨረታዎች መስጊድ ነው ግን እና እዛ የነበረ የተጋበዘ ሰው ነው እኔን ለጨረታ ያካትተኝ። እኔ ደግሞ በቂ አቅራቦት ማስቀመጥ አለብኝ። ያንን መተው ስለሚያዩት የሚያዩት ደግሞ መተው ለምሳሌ ለአስር ሆነው ሆኖ ነው መተው የሚያዩት እና ያን አስር ሆኖ መተው ሲያዩ ቢያንስ ከአስሩ የሚስማማለ፣ ማይስማማለ ለሀሳብ ብዬ ግን ሁለት ሶስት አይነት ከለር ብዬ ነው ያመጣውት። ለሴቶች ክፍል በሁለት አይነት ከለር አምጥቻለሁ። ለወንዶች ክፍል በዚህና በዚህ አምጥቼ ነገር ግን ይሄ ተመርጧል። በቃ ይሄ ተመርጧል። እና ይሄ ይመስላል ማለት ነው። እና ጨረታ ተሳተፉ ለማለት ነው። እኔ በፊት በጣም ነበር ምፈራው፣ ምክንያቱም ገንዘብ ባንክ ይያዝብኛል ምናምን ቶሎ አይለቁልንም ምናምን ምናምን እያልኩኝ ያው፣ ገንዘብ ካልተለቀቀላችሁ ከባድ ነው። በባንክ የሚመጣ እቃ ነው ይሄ እቃ። እና በቃ ብዙ ነገር እሰማለሁ። እና ድፍረት አልነበረኝም። ያው ድፍረት ያመጣሁት አንዴ ከቀመስኩት በኋላ ነው። እና ይሄ ከለር ግን እንደምታዩት ቆንጅዬ ቆንጅዬ ምንጣፍ ነው። ለምርጫ ነበር ያቀረብኩት ይሄ ስላሸነፈ፣ ቀዩ ቀዩን አሸንፏል። በሴቶቹ ምንጣፍ ያልተስማማለ የተስማማለ ነጋ አስሮ ነው መተው ያመርጣለሁ። እና ይሄ ምንጣፍ አሁን እኔ ሶስት እሽጎች ስላሉኝ በካሬ ለቤታችሁ ለሳሎናችሁ የምትፈልጉ ካላችሁ ይኸው ብሉ ብላክ ነው ዶቃ ብሉ ብላክ ቆንጅዬ ምንጣፍ ነው። ወልካም ብያለው የፈለጋችሁበት ሀገር እልክላችኋለሁ። ሆይ ከናንተ የሚጠበቀው ከስር በማስቀምጠው ስልክ ቁጥር መደወል ብቻ ነው። ስንፍና ተላላፊ በሽታ ነው። እንደ ስንፍና አይምሮን የሚቆጣጠር ትልቅ ነገር የለም። ጉብዝና ከባድ ነው፣ ዳገት ነው። ጎበዝ መሆን በጣም ከባድ ነው። ድካም አለው። ከውስጥ የሚወጣ ጉልበት የሚፈጀው ነገር አለ። ፊዚካሊ ሰውነታችንን የሚደክመው ብቻ አይደለም